ነው። አሁን ኦርቶዶክስ እና ጴንጤ ወክላችሁ የምትመጡ ሰው ለእግዚአብሔር ለዚህ ቅዱስ ቃል ብላችሁ አይደለም እነፈለገን ምናምን የምትመጡ እነ ቀለሜ አንበሳ እየወረደላችሁ ሰርታችሁ ላመብላ ለመብላት ኡበር ላለመንዳት ፒዛ ላለመመላለስ ጴንጤና ኦርቶዶክስ ሲከራከር ይውላል። ኤርትራና ወሎዬ፣ ኤርትራና ጎጃሜ ኦሮሞና አማራ፣ ኦሮሞና ትግራይ፣ ጊፍት ግጥሚያ እያሉ ይሄንን የዋህ በለጨ ህዝብ ያላግጡበታል። ዋናው ታምራት ነው፣ አውርዱት። ቆይ ሞጣ ለምንድን ነው ከኦርቶዶክስ ላይ ማትወርድ? መስቀል፣ መጽሐፍ ቅዱስ እንደው አትተውልንም? ሌላው ቢቀር ለምን እንወርዳለን? ለአንተ ለሌባው ብቻ መልቀቅ አለብን? ኦርቶዶክስ እሱ ኦርቶዶክስ አንተ ለምን አንተ ሌብነትን ለማስቀል ሞጣ ቅዱስ ተሸከመ ሞጣ ይዞ መምጣት የለበት ነው ምትል? ለዘረፋ አንተ ብቻዬን ልዘርፍ ነው ምትል? እንዴት ለምሳሌ አንተ ማን ስልጣን ሰጠ? መስቀል ለማጥና ይሄን ያክል መጽሐፍ ለማትያስስ ማን ስልጣን ሰጠው? ሴቶችንም ያገለግላል ለማትያስ

የተባረካችሁ እኔ አልባረካችሁ እግዚአብሔር ነው የሚባርካችሁ። እኔ ራሴን ግን እባርካለሁ። ሁላችሁም ባርኩ ራሳችሁ። ስለዚህ እነዚህ ሰዎች ምንድናቸው? ነያያ ዘልደታ ስትሉ በሶስት ዲያቆኖች በታቦቱ ፊት ላይ በሞቱ ዲያቆኖች ገንዘብ የሰበሰቡ ናቸው። አንደኛው የኛ የጎንደር ሰው ናቸው፣ አቶ ዘውዱ ይባላሉ። ልጃቸው ስመኘው ነው መጠው በኔ ቤት ሲናገሩ አይታችኋል። ዘመድኩንም ተንበጫብጮ ወጥቶ መስክሯል። ምን ብሎ አዎ፣ ገንዘቡን ሰብስበናል 85 ሺህ ዳላር ግን ገንዘቡን የበሉት ቢሊቢልጮና ያያ ዘልታ ነው ብሏል። አይደል? እንደ ብርጅስ ነው። አዎ አዎ፣ ግልጽ ነው። ሁሉንም ሌቦችን አሁን እያጋለጥን ያለ ነው። ህጅበት ህጅበት ህጅበት በትክክል ውለ ይህ እያውለ ይህ ሰውዬ እንን ጃኖ ለብሶ ፊት ለፊት ፊቱን እያሳየ መምጣቱ ራሱ ቢዘገንን ነው ማለት ማፈሩ ምክንያቱም ይሄ ለሊት ለሊት ሉና እንዳለችን ትልልቅ እንዳለ የገባህ አስቸግሯት ሚስት እኮ ያባረረችው ሰው ነው። ፍቅር የላቸውም ይሉናል። እስኪ ስለ ፍቅር ስለ ፍቅር እስኪ ስለ መንፈስ ፍሬዎች አንዳንድ ነገር እንገራቸው። ብርጅስቶን ይቅርታ፣ ዳይናይት ቀጥይ። ዳይናይት የሚል አካውንት ሞጣዬ ብሪጅ ስቶን ደና ናችሁ? ሰላም ሰላም ብለን እንዴት ናችሁ? ዳና ትባላለሁ። ከባህር ዳር እንኳን ደና መጣ። አማራ ነሽ? በሚገባ በቃ ቀጤ። እስኪ ተባረኪ ስለመጣሽ በጣም ለማደንቅ። ሞጣዬ አመሰግናለሁ ስላስገባህኝ። በጣም ጥሩ ተባርከሻል። ለማንኛውም ብሩክ ሁኚ አሜን። ተባርካለች። ተባርካለች። ከዚህ በኋላ ሲኖዶስ ጳጳስ ሳይሞት ጳጳስ አይሾውም ይላል። ብርጅስቶ ምን ፍትሐ ነገሥት የራሳቸው ሕግ ጳጳሱ ሳይሞቱ ትግሬ በራሱ ፍላጋት ሁለት ትግሬ ወንበዴ መድቦብናል። የራሳቸው ሲኖዶስ መስርተው ሄደዋል። አማራን ደግሞ እኔና አንቺ አሁን አዲሱ ሲኖዶስ የምን መሠረት። ያውም ደግሞ ጊዮርጊስ በፈረሱ መጥቶ ይዋጋል የሚል እምነት የለም። ጊዮርጊስ ሰው ነው፣ ጀግና ነው። ሊጸድቅ አይጸድቅ አናቅም። ብዙ ሰዎች በውጊ ያገሏል። ላይጸድቅም ይችላል። ሊጸድቅ የሚያገባን ነገር የለም። አርሴማ የኛ ሰው አይደለችም። አይመለከተን። ቅድስት ባርባ ነች። እመቤታችንን በጣም እናከብራለን። እናቱን ከድተን እኛ ልጁን ማመን እንችላለን? ብርጅስቶን የኔን እናት እያዋረድክ ጴንጤ ሞጣ ጀግና ነብትለኝ አልቀበልም። ስለዚህ ማርያምን እናመልካለን፣ ኢየሱስን እናመልካለን። እናቱን የናቅን ልጁን በምን እናውቀዋለን? ይሄ የእኛ አዲሱ ፍልስፍና ነው። ሌላው የሰው ልጅ ሁሉም የሰው ልጅ ሰው ማለት ትንሹ እግዚአብሔር መሆኑን ተመራምሬ የደረሸበታል። እንዴት በሉ፣ በኦሪት ዘፍጥረት ላይ ሰውን ሲፈጥሩ ሥላሴ ብዙ መሆናቸውን የምታዩ ሰውን በአምሳላችን እንፍጠር ይላሉ። ያ ማለት ዜሪ ሳምቲንግ ፕሉራል። ያ ማለት አብ ወልድ፣ መንፈስ ቅዱስ የሚባሉ ናቸው። ዝንተ ዓለም የሚኖሩ የነበሩ ያሉና ወደፊትም የሚኖሩ ናቸው። አጋዚ ዓለም እንላቸዋለን። እነዚህ ሰውን ፈጠሩ በራሳቸው አምሳል ከሆነ፣ እግዚአብሔር ግን ስፒሪት ነው፣ መንፈስ ነው። ግን እኛን ነው የሚመስል። እንዴት ነው ሰው ትንሹ እግዚአብሔር የሆነው ስትሉ፣ በራሱ አምሳል ስለፈጠረው። ሰውን በእኛ አምሳል እንፍጠረው ካሉ፣ ሰው ትንሹ እግዚአብሔር ነው። በምድር ላይ ይነዳል ይጠጣል፣ ይሰራል፣ ያሽከረክራል። እዳን እሱን ልለፈው ልለፈዋል። ብርጅስቶ ቆርጠው ወስደው ደሞ እንደ ርኩስ ነው የሚያው ግን እኮ አልጋ ላይ ይጫወቱበታል። እንደው ፎቶ እየተላለኩበት የዘንድሮ ጀግናስቲክ ተሮች ደግሞ የሲና ተራራ መስለው እየተላለኩት ነው። ሰው ልጅ ይነዳል፣ ይረዳል ይሰራል፣ ይቀድሳል፣ ይታኮሳል፣ ያመርታል። ስለዚህ የአሳ ነባሪዎች ሁሉ ሳይቀሩ የሰው ልጆች ናቸው ተብሎ ተሰጥቷል ነው ነቢዩ ሙሴ እግዚአብሔር ለማየት ሞክሮ አልቻለም። ሲመጣ ግን ፊቱ አንጸባረቀባቸው ይላል። ስለዚህ እግዚአብሔር በእኛ እምነት በትክክለኛ ኦርቶዶክስ ግብፅ ባልበረዘችው እግዚአብሔር መንፈስ ነው ብለን እናስባለን። እንደናንተማ ከሆነ የጥቁር እግዚአብሔር ይምጣልን ብለን እንጠይቃቸዋለን። የጥቁር እንጅሎች የጥቁር የጥቁር እንጅል መላእክቶች እንዲመጡ እንጠይቃለን ካሉ ይምጡና ይታዩ። እኛ ግን እግዚአብሔር ምንድን ነው ብለን ስናስብ መንፈስ ነው፣ ስፒሪት ነው። አይደ አይጨበጥም አይዳሰስም፣ አይታይም ለዘመናቱ እልፍ አላፍ ነው አይታወቅም። ኢንፊኒቲ ነው። ዊ ዶንት ኖ ዌን ስታርት ዳ አልማይቲ ጋድ ብለን ነው። እኔና አንቺ በአዲሱ እምነት እየተመራመር ነው ያለ። ስለዚህ እንዴት ሰው እግዚአብሔርን እንዴት ሰው ይመስላል ስትሉ፣ ቀላል ነው ሰው እግዚአብሔርን መምሰሉ። ማሳያው ቃላት ዮሐንስ አንድ አንድ ላይ ቃል አለ ስጋ ሆኗል። ሰው ሆኗል። ያ ኢየሱስ ክርስቶስ ሰውም ስጋ ሰውም እግዚአብሔር ነው ብዬ አምናለሁ እኛን ለማዳን ነው ብዬ አምናለሁ። የመጣው ለእኛ ተሰቀለ ብዬ አምናለሁ። ያሁኑ ግን እንደነፈለገ ያለው እንደነቀለሜ የኢየሱስ ዘመን በዚህ ዘመን ኢየሱስ ተወልዶ ቢሰቀል ኑሮ በሰላሳ ሦስት ዓመቱ እነ ቀለሜ ግን ይገኙ እንትኑ አካባቢ መስቀሉን ስ እነ እያያ ዘድደት ይገኙ ይሆን እነ ቢሊብልጮ ግን ይገኙ እንደነ ቅዱስ እንትን ዮሐንስ እና እንደ ማርያም ከጴጥሮስ በላይ አስራ ስድስት ጊዜ አይክዱ። እነ ያያ ዘልደታ፣ እነ ቸር፣ እነ ሰናይ፣ እነ ዘበነ ለማ የሚቆሙ ይመስልሻል? እነኝማ ቀጣጥ ነው ነው የሚጠፉት። ምን ነው እንዴ? እንዲኖር አይመስልም። ፈለገ የሚባለው ዛሬ አንበሳ የሚበለው ሌባ፣ ማስረዳት እኮ ያልቻለ ስንት ሉቃን እያለ እነዚህ ሰዎች የሚቆሙ ይመስልሻል? ኢየሱስ በዚህ ዘመን ቢሰቀል ምናልባት እኔ እና እንችል የምንቀረው የመጣ ይምጣ ብለን አንገታችን ከተቆረጠ ከሱ ጋር እንገባለን ገነት ብለን የምንቀሳቀስ እኛ፣ እኔ እና እንችል ቆራጥ ነን እኮ እኔ አልሸሽም። የዚያን ጊዜ ኢየሱስ በተሰቀለ ጊዜ ብኖር አልሸሽም፣ አልሸሽም እያልኩ ነው። አራተኛ መስቀል ቸክለት ሰቅለ ነበር አርፌ አብሬ ነበር የሚሄደው